የመጣውበት አገልግሎት ለማግኘት የቤት ክራይ ውል ለማደስ ነው እና በአግባቡ አስተናግደውኛል። ቆንጆ ነው። ለአካል ጉዳተኞች ያላቸው አቀባበል በጣም ቆንጆ ነው። በፊትም ብዙም አያንገላቱኝም። በእርግጥ ቆንጆ ነው። አሁን ደግሞ በይበልጥ ቆንጆ ነው። በጣም ጥሩ ናቸው። ያው በመጣንበት ሰዓት አገልግሎቱ እያገኘን ነው እና በጣም ነው። እኛ ከመጣንበት ጊዜ ጀምሮ ተጉላልተንም አናውቅም። ያው መስተንግዶ በወረፋ ነው የምንገባው። ወረፋው ገብተንም ውስጥ ያለው መስተንግዶ በጣም ቀልጠፊያ መስተንግዶ ነው። ይህን ያህል የመጉላላት ችግር የለም። ከበፊቱ በጣም አሁን ምንድነው መሻሻል መጥቷል፣ ተሻሽሏል። በመጣን ሰዓት ገብተው ያው ተራን ተራን ጠብቆ ገብተው መስተናገድ በጣም ቆንጆ ነው። መስተንግዷቸውም በጣም ጥሩ ነው። በጣም አቀባበላቸው ጥሩ ነው። ያው ውረፋችን ይዘን ነው የምንገባው፣ ያስተናግዱናል። በጣም ለውጣለሁ። ከበፊቱ አሁንም ጥሩ ነው ግን፣ በጣም መስተንግዶ በጣም በጣም ያስከፉን ነገር የለም ምንም፣ ይቀበሉናል ተገቢውን መልስ ነው የሚሰጡንም፣ በጣም ጥሩ ነው። በእኔ በኩል ያለውን ጥሩ አገልግሎት አግኝቼ ነው ብዙ ጊዜ የመሄደው ኔ ጠዋት ለምሳሌ ሶስት ሰዓት አሁን ዛሬ ሶስት ሰዓት ተኩል ነው፣ በዚህ መጥቼ ግፋቤል አንድ ሰዓት በቆየ ነው እና ከዚህ ቀደም እንደዚህ አይነት አገልግሎት አይተንም አናውቅም፣ ቶሎ ቶሎ የማግኘት ማለት ነው። አሁን ጥሩ አይነት ይዞታ ላይ ነው ያለው። በዚሁ ይቀጥል ብዬ ነው ምለው።